ሴት ልጅ ካንተ ይህንን ካገኘች ለደቂቃም ቢሆን አትረሳህም። ሳይኮሎጂ የወደድካት ሴት አንተን ብቻ እንድታስብ እና በፍጹም እንዳትረሳህ እነዚህ ነገሮች ላይ ጎበዝ መሆን እንዳለብህ ይናገራል። ዛሬ ከኔ ከእህትህ ጋር እስከ መጨረሻው ድረስ ከቆየህ እነዚህ ነገሮች ምን ምን እንደሆኑ በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊ ዳር ቲዩብ ቤተሰቦቼ፣ እንደምናላችሁልኝ? ዛሬም በቆንጆ ቪዲዮ ተመልሼ መጥቻለሁ። ሴት ልጅ በፍጹም እንዳትረሳ የሚያደርጉ አምስት ወሳኝ ነገሮችን እነግርሃለሁ። የመጨረሻው ደግሞ በጣም ወሳኝ ያልኩት ነው። እኔ ውድ ቤተሰቦች ሁልጊዜም ለምትሰጡኝ ሀሳብ፣ አስተያየት በጣም አድርጌ ከልብ ከልብ አመሰግናችኋለሁ። ቪዲዮ እንደለቀኩ ናፊ እንወድሻለን፣ እንኳን እንደና መጣሽ የምትሉ የምታበረታቱኝ ከልቤ ነው ማመሰግናችሁ። አዲስ የሆናችሁ ትታዩኛላችሁ። አንተ አዎ አዎ አንተ አዲስ ነህ አደለ? ሰብስክራይብ በማድረግ የደወል ምልክቷን በመጫ ተቀላቀል። እኔ ናፊዳር ነኝ፣ ስለ ፍቅር የምናወራበት ቤት ነው። ቪዲዮን ከመጀመራችን በፊት ግን እስኪ ሁላችሁም ፕሊስ ፕሊስ ላይክ አድርጉት። አደረጋችሁ? እሺ አሁን መጀመር እንችላለን። አሁን ሴት ልጅ እንዳትረሳ የመጀመሪያው ልታደርገው የሚገባው ነገር ምንድ ነው? እውነተኛ ትክክለኛ ማንነትን ይዘ መቅረብ ነው። በነገራችን ላይ ከሰዎች ጋር ባለን ግንኙነት ላይ ሳይኮሎጂ እንደሚለን እንደሚያስረዳን ከሆነ ከሰዎች ጋር ባለን ግንኙነት እውነተኛ ይሄ ሳናስመስላል አደለን የምንቀርብ ከሆነ ሰውን ሳቃችን፣ አዘኔታችን፣ አድናቆታችን በሙሉ ከልባችን ከሆነ ከዛ ሰው ጋር በደንብ ኮኔክት ማድረግ እንችላለን ይለናል። የፍቅር ግንኙነት ላይም እንደዛው ነው። ሴት ልጅ ስትቀርብ እውነተኛ ትክክለኛ ማንነትን ይዘ ከቀረብካት፣ ስታደንቃት አድናቆት ከልብ ከሆነ ስታዝንላት፣ አዘኔታ ከልብ ከሆነ ከእሷ ጋር ስትስቅ ስትጫወት፣ ሳቅ ጨዋታ ከልብ ከሆነ ይሄ ማስመሰል የሌለበት ከሆነ ኮኔክት ታደርጋላችሁ፣ በጣም እና የዚያን ጊዜ አንተን መርሳት በፍጹም በፍጹም አትችልም። ስለዚህ የመጀመሪያው ነገር አታስመስል፣ በቃ እውነተኛ ማንነትን ይዘቅረባት። አንዳንድ ጊዜ እኛ ሴቶችም እናንተ ወንዶችም ለመወደድ በሚል እናስመስላለን። በነገራችን ላይ ማስመሰልን፣ በቃ ጥቂት ጥቂት ቀናቶች፣ ጥቂት ኮሚኒኬሽኖች ብቻ ነው የሚበቃችሁ። ሰው ከምሩ ሲስቅ እንዴት እንደሆነ፣ ከምሩ ሲያዝን እንዴት እንደሆነ፣ ሲናደድ እንዴት እንደሆነ፣ አድናቆት ሲሰጥ እንዴት እንደሆነ ለማወቅ ጥቂት ነገሮችን ብቻ ማየት ነው የሚጠበቅባችሁ፣ እና ከሆነ ጊዜ በኋላ ፌክ እንደሆነ ያስታውቃል። ስለዚህ ይሄ ብቻ ሳይሆን ደግሞ አይጋባም። ነገሮችን ከልባችሁ ሳታደርጉ ስትቀሩ ከላይ ከላይ ሲሆን የምታደርጉት ወደ ሌላ ሰው አይጋባም። ለምሳሌ አዝናችሁ ከሆነ አዘኔታችሁ ያ ሰው ጋር አይደርስም። እንደታዘነለት ፊል አያረግም ያ ሰው ከልብ ያልሆነ ነገር ከልብ አይደርስም እና ያስታውቃል። ስለዚህ በተቻላችሁ መጠን ሁሉ ነገራችሁ ከልብ ይሁን፣ ስትቀርቡ ከልብ ይሁን፣ ስትወዱ ከልብ ይሁን፣ ስታወሩ ከልባችሁ ይሁን፣ ስታዳምጡም ከልባችሁ ይሁን። ከልባችሁ የምታደርጉ ከሆነ እውነተኛ ትክክለኛ ማንነትን ይዘህ የምትቀርባት ከሆነ እንግዲህ የማትረሳ ወንድ ነው ማለት ነው። ይህንን ማድረግ ከቻልክ፣ ይህን ደግሞ ማድረግ ብዙ ከባድ ነገር አይደለም፣ ግን እኛ ስለምናወሳስብ እንድትወደኝ በሚል እንዲያፈቅርኝ በሚል እራሳችንን የሆነ ያህል ሼፕ አድርገን ለማስመሰል ልንመስል እንሞክራለን። ግን ያ ሁሉ ድራማ አያስፈልግም ነው የሚለን ሳይኮሎጂ። ስለዚህ የማትረሳ ወንድ የሚያደርገ የመጀመሪያው ነገር አለማስመሰል ነው ማለት ነው። ወደ ሁለተኛው እንሄዳለን። ሶስተኛ አራተኛ አምስተኛ ላይ ከማቀርብላችሁ ከምዘረዝርላችሁ ነገሮች ጋር አንድ ላይ ጨመቅ አድርጋችሁ ማየት ትችላላችሁ። የማትረሳ ወንድ መሆን ትችላለ። እንግዲህ አለመረሳት ሁላችንም የምንፈልገው መታወስ ደግሞ አይደለም። ሁላችንም የምንፈልገው ነገር ነውና ጥሩ እንዲሰማንም የሚያደርግ ስለሆነ የሚጨምርልን ነገር አለ። ስለዚህ በደንብ አድርጋ እስከ መጨረሻው ተከታተል። ሁለተኛ ላይ ደግሞ ማሳቅ ላይ ጎበዝ ከሆንክ፣ አዎ ይሄ በጣም ወሳኝ ነገር ነው። በነገራችን ላይ ስንስቅ ሰውነታችን ኢንዶርፊን የሚባል ጥሩ እንዲሰማን የሚያደርግ ኬሚካል ያመነጫል እና በዛ ምክንያት ጥሩ የሆነ ስሜት ይሰማናል። ሳቅ በበዛን ቁጥር በቃ ሰውነታችን እራሱን እያከመ ነው የሚሄደው። ጥሩ ያልሆኑ የሚሰሙን ስሜቶች ይኖራሉ፣ ፔን ይኖርብና። ይሆናል እነዛን ሁሉ ሪሊፍ ነው የምናገኘው ማለት ነው። ስለዚህ የምታስቃት ከሆነ ከአንተ ጋር የምታሳልፈው ጊዜ በጣም አስደሳች ጥሩ የሚሰማት ጊዜ ነው የሚሆነው። ስለዚህ ያንን ስሜት ያንን ጊዜ ደግሞ በፍጹም በፍጹም መርሳት አትችልም። ስለዚህ አንተንም እንደዚሁ አትረሳም፣ ይልቁኑ በየጊዜው በየደቂቃው ታስባለች ታስታውሳለች ማለት ነው። ይሄ በጣም ወሳኝ ነገር ነው። ሳቅ ጨዋታን እንግዲህ ደግሞ መፍጠር እንደ ሁኔታው ነው። በነገራችን ላይ አንዳንድ ሰውን የሚያስቀው ነገር አንዳንድ ሰውን ጭራሽ በቃ ፈገግ ማያስ ብለ ነገር ይሆናል እና ስለዚህ በተቻለ መጠን ብቻ የሚያስቃትን ነገር የሚያዝናናትን ነገር እንግዲህ በማየት በምታወሩበት ሰዓት ኮሚኒኬት ስታደርጉ እንደው ያሳቃትን ነገር አይተህ በዛ መልኩ የምታስቃት የምታዝናናት ከሆነ ጥሩ እንዲሰማት ማድረግ ትችላለህ እና ያንን ስሜት ለመፍጠር በተቻለ አቅም ሞክር። ከአንተ ጋር ስትሆን የምትስቅ የምትጫወት ከሆነ አንተን ያለ መርሳት የማስታወስ እድሏ በጣም በጣም ሰፊ ነው ማለት ነው። የማትረሳ ወንድ መሆን ከፈለግ ይሄ የሚያስቅ ይሄ አንዳንድ ጊዜ ያላደል ጭንቅ የሚመስል አይነት ነገሮችን እናያለን። አደለ፣ ሰዎች ተገናኝተው ሪሌሽንሽፕ ላይ እኛ ሴቶች ጋርም እኔም በዙሪያ ያሉ ሴት ጓደኞች በተለያየ አጋጣሚ ይነግሩኛል። ረናፊ ዛሬማ እንዴት እንዴት፣ በቃ አልመሽ ብሎኝ ወይ ሰዓቱ አላልቅ ብሎኝ እንዴት እንደመጣው የሚሉ ነገሮችን ይነግሩኛል። አንዳንድ ቦታ ላይ በቃ ይሄ ፎርማል የሚመስል አለ አደለ፣ ዴቲንግ ላይ ማለት ነው። በጣም ፎርማል የሚመስል እንደዚህ፣ በቃ እንደዚህ አይነት ነገሮች ብዙ ጥሩ አይደሉም። በቃ ፈታ ማለት አለም ዘና ገና ማለት አለብ፣ መሳቅ መጫወት አለብ። አፍተር ኦል እኮ ደስተኛ ለመሆን ጥሩ ህይወት ለመኖር ነው አይደለ? ስለዚህ ይሄ ጭንቅ የሚያረግ ቫይብን መፍጠር የለብም፣ የፍቅር ግንኙነት ላይ ዴይቲንግ ላይ ማለት ነው። ስለዚህ በተቻለ አቅም ዘና፣ ፈታ ያልክ፣ የምታስቅ የምትጫወት ሰው ሁን። ይሄ ሳቅ ጨዋታን ደግሞ ቁም ነገር ከሌለው ሰው ጋር አንድ ላይ ማየትም አያስፈልግም። ሁሉም በጊዜው በቦታው መሆን ስላለበት ሳቅ ጨዋታ እኮ ደስ የሚል ነገር ነው፣ የሚጠላ ሰው የለም አደለ? ግን በልኩ በመጠኑ መሆን አለበት። ዛሬ የምናወራው እንግዲህ ስለ ሳይኮሎጂካል ፋክት ነው ለአለመረሳት። ዛሬ የምናወራው እንግዲህ ስለ አለመረሳት ወይም ደግሞ ስለመታወስ ነው። በየደቂቃው እንድታስታውስ የምትፈልግ ከሆነ ማሳቅ ላይ ጎበዝ መሆን ይኖርባሃል። ምን ታስባላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። ሶስተኛ አዛኝና የምትረዳ መሆን። አሁን አዛኝ መሆን ማለት ሰው የተሰማውን ነገር ሰው የሆነ ችግር ሲደርስበት ሊሆን ይችላል ያንን ነገር መረዳት በዛ ሰው ቦታ ሆኖ ማሰብ፣ አብራህ ያለችው ሴት የሆነ የሚያሳዝን ነገር ሲገጥማት ሊሆን ይችላል የሆነ የከፋት ነገር ሲኖር ፊል ማድረግ የእሷ ሀዘን ሲጋባብህ ማለት ነው። ተረድታችሁኛል አይደል ይሄ ይሄ ብዙዎቻችን ጋር በቃ የምንቸገርበት ነገር ነው የሰውን ሀዘን የሰውን ችግር የሰውን ነገር ለመረዳት ብዙ በቃ ወደ ኋላ እንላለን እና በእሷ ጫማ ሆነ እንደዚ እየተሰማት ያለው ነገር እ ይሄ ነው እንዴት አይነት ከባድ ነገር ነው ብለን መረዳት ለሰዎች በነገራችን ላይ አንዳንድ ጊዜ ምንም ላናረግላቸው እንችላለን ፊዚካሊ ሄደን የሆን ነገር ላንሰጣቸው እንችላለን መፍትሄ ላንሰጣቸው እንችላለን በሀሳብ ግን ስንረዳቸው በጣም ትልቅ ነገር ነው። ይሄ ነገር እኮ በጣም ከባድ ነው፣ ያለህበት ሁኔታ እኮ በጣም ከባድ ነው። የሆነ አንደርስታንድ ማድረግ መረዳት የምትለው ቃል በእውነት እኔ በጣም ነው ትልቅ ቫሊዩ የምሰጠው። ሰውን መረዳት፣ በቃ ያለበትን ሁኔታ መረዳት፣ አሁን ያለበት ሁኔታ እኮ ይሄ ይሄ ነው ብሎ መረዳት። ስለዚህ አንተም አብራህ ያለችውን ሴት የምትረዳት ከሆነ ብዙ ሁኔታዎች አሉ። በላይፍ ላይ ብዙ ነገሮች ይገጥሙናል። በቤተሰቦቻችን፣ በጓደኞቻችን፣ በትምህርት በስራ ህይወታችን ብዙ ነገሮች ይገጥሙናል። እና እነዛን ነገሮች በምታወሩበት ሰዓት ላይ መረዳት እሷን መረዳት ከቻልክ ምንም ጥያቄ የለውም። መቼም መቼም የማትረሳ ወንድ ነው ማለት ነው። ስለዚህ ሴት ልጅ የማትረሳቸው ወንዶች መሀል ይሄኛው ሶስተኛ ላይ አስቀምጬላችኋለሁ ማለት ነው። የምትረዳና አዛኝ መሆን ማለት ነው። ትልቅ ኳሊቲዎች ናቸው። አራተኛ ጥሩ እንዲሰማት ማድረግ። አምስት ነገሮች ነው ይዤላችሁ የመጣሁት ብያችኋለሁ። የመጨረሻው በጣም ወሳኝ ነው። አራተኛ ላይ ይደርሰናል። ማድነቅ፣ የምትናገረውን ነገር መስማት፣ ማዳመጥ ቫሊዩ መስጠት ማለት ነው። ዋጋ እንዳላት እንዲሰማት ማድረግ ከአንተ ጋር ባላት ግንኙነት ገና እየተቀራረባችሁ ይሆናል፣ ዴቲንግ ላይ ትሆናላችሁ፣ ብቻ ባላችሁበት ስቴጅ ላይ ሆናችሁ እነዚህ ስሜቶች እንዲሰማት ማድረግ አለባበሷን ሊሆን ይችላል፣ የፀጉር ስታይሏን ሊሆን ይችላል፣ ብቻ ብዙ ብዙ የሚደነቁ ነገሮች ብዙ ናቸው። ከፊዚካል እስከ ውስጣዊ ውበት ማለት ነው። እነዚህ ነገሮች አይተ የምታደንቃት ከሆነ ክሬዲት የምትሰጣት ከሆነ ላደረገችው ነገር ደግሞ እውቅና የምትሰጣት ከሆነ እንደዚህ ያደረግሽው ነገር እኮ እን ደስ እንዳለኝ እንዴት እንደወደድኩት በመምጣትሽ አመሰግናለሁ። ደስ ብሎኛል። ጥሩ እንዲሰማኝ አድርገሽኛል። ቀጠሮዬን ስለተቀበልሽ ደስ ብሎኛል። ግብዴኝ ስለተቀበልሽ ደስ ብሎኛል። እንዴት ደስ እንዳሰኘሽኝ አታውቂም፣ ምናምን የሚሉ ቃላቶችንም እየተጠቀምክ ደስ እንዲላት ቫሉ እንድትሰጣት በቃል አደለ፣ የእሷ መኖር ዋጋ እንዳለው እንዲሰማት እንድታደርግ ማለት አንተ ይህንን ስለምታደርግ ነው ዋጋ እንዳላት የሚሰማት ማለት አይደለም። ግን ሰዎች ደስ ይለናል፣ እኛ ሴቶች በጣም እንፈልጋለን። ቫሊው እንዳለን እንዲሰማን እንፈልጋለን በሪሌሽንሽፕ ውስጥ። ስለዚህ ስታዳምጣት የምትናገረው ነገር ቦታ እንደምትሰጠው እንድታውቅ ስታደርግ እንግዲህ የማትረሳ ወንድ ነህ ማለት ነው። ይሄ በጣም ወሳኝ ነገር ነው። ሴት ልጅ የማትረሳው ይልቁኑ በደቂቃ የምታስታውሰው ወንድ ዋጋ እንዳላት እንዲሰማት የሚያደርግ ወንድ ነው። ቫሊዩ የሚሰጣት ወንድ ማለት ነው። ስለዚህ ይህንን የምታደርግ ከሆነ በፍጹም በፍጹም አትረሳህም። ሞክረው። ወደ መጨረሻው ስናልፍ ደግሞ ሁልጊዜ ነው የምነግራችሁ ይሄንን ነገር ዛሬም ደግሜ ደጋግሜ አነሷለው ሰልፍ ኮንፊደንስ ነው። አው እማትረሳ ወንድ መሆን ከፈለግ በራስ መተማመን ሊኖርህ የግድ የግድ ያስፈልጋል። ራስን የምታውቅ ጉድለትን፣ በነገራችን ላይ በራስ መተማመን ሲባል በቃ ይሄ ጥሩ ነገሮች ብቻ ያሉት አይነት ሰው መሆን አይደለም። እንደዛ ብሎ ነገር የለም፣ እዚች ምድር ላይ ፐርፌክት ብሎ ነገር የለም። ግን በራስ መተማመን ያለው ሰው በምን ይለያል ካላችሁ፣ ጥሩ ነገሩን ያውቃል፣ ደካማ ጎኑን ያውቃል። ይህ ወሳኝ ነገር ነው። በራሱ የሚተማመንና በራሱ የማይተማመንን ወንድ የሚለየው ማለት ነው። ስለዚህ ራስን የምታውቅ ከሆነ ጠንካራ ጎኖችን በደንብ አሳምረ ታውቃለህ፣ ደካማ ጎኖች ላይ ትሰራለህ፣ የማይቀየሩ ነገሮችን ደግሞ ተቀብለ ትጓዛለህ ማለት ነው። ይህንን ወንድ ከሆን እመነኝ፣ እማትረሳ ወንድ ነህ። ሴት ልጅ በራስ መተማመን ያለው ወንድ ከርቀት አትራክት የሚያደርጋት ናት። አንዱ መመዘኛ ነው። በቃ ሰልፍ ኮንፊደንስ በጣም የሚያስታውቅ በጣም የሚለይ የሚወድድ የሚያስከብር ትልቅ ኳሊቲ ነው። እና ይሄ ኳሊቲ ካለ በፍፁም ልትረሳ አትችልም። ነገሮችን የምታደርግበት መንገድ የምታወራበት መንገድ የምትራመድበት የምትሄድበት መንገድ በሙሉ በአይነህ ሊኗ ነው የሚቀመጠው እና አንተን መርሳት አይቻልም። ስለዚህ እማትረሳ ወንድ ለመሆን የምትፈልግ ከሆነ እነዚህ የነገርኩ አምስት ኳሊቲዎች ላይ በደንብ አድርገህ ስራ። በጣም ወሳኝ የሚጠቅሙ ለራስ ለህይወት የሚጠቅሙ ትልልቅ ኳሊቲዎች ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። ምን ታስባላችሁ? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ዋው ናፊ፣ በጣም እናመሰግናለን፣ የዛሬው ደግሞ ልዩ ነው እያላችሁ ግን ላይክ አላደረጋችሁትም አይደል? አንተ፣ አዎ አንተ አድርገሃል። እሺ፣ ሁላችሁም ላይክ አድርጉት። በጣም አድርጌ አመሰግናችኋለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀ ሁላችሁንም ወዳችኋለሁ። ቻው